አንዳንድ ስግብግብ መዳሞች እንደዚ አይነት ሰራተኛ፣ ኮንፊደንስ ያለው ጠንካራ፣ በራሱ የሚተማመን ሰራተኛ አስፈላጊ ነው። ባይዘወይ አዲስ አረብ ሀገር የመጣችሁና እንዲሁም ነባሮች በምግብ የተጎዳችሁ እህቶች፣ ምግብ ተጎዳሁ፣ ደሞዚያ አሪፍ ነው፣ ደሞዝ በወር ይከፍሉኛል፣ ነገር ግን ምግብ የለም መዳም ምግብ አንስታ አትሰጠኝም ብላችሁ ቢሮ እስከ መሄድ ቢሮ እስከ መቀጥቀጥ፣ እስከ መደብደብ፣ የሰራችሁበትን ብር እስከ መነጠቅ የደረሳችሁ ቢሮ የማይረዳችሁ እህቶቼ አሁን ለእናንተ ጠቃሚ የሆነ ነገር ነግራችኋለሁ። ቤት እንዳትቀይሩ፣ ባለችሁበት ትግስት አድርጋችሁ እንድትሰሩ የሌለውን ምግብ እንዴት አድርጋችሁ እንደምትበሉ እነግራችኋለሁኝ። ይሄ ቪዲዮ ላይክ፣ ሼር፣ ሰብስክራይብ ይደረግ፣ አይከፈልበትም። ምናልባት እንደዚህ በራብ እየተሰቃዩ ምግብ የሚሰራ ኖሮ በራብ የተሰቃዩ እህቶች ሞልተዋል፣ ቤት ይቁጠራቸው። ለነሱ እንዲደርስ ይሄ ቪዲዮ ተምረውበት ራሳቸው እንዲቀይሩ ሳይንከራተቱ ስራ ቻቸው ሳይፈቱ ላይክ አድርጉት ማለት ነው አሰላሙ አለይኩም ወራህመቱላሂ ወበረካቱ ውድ የኔ ቤተሰቦች ፋሚሊዎቼ እንዴት ናችሁ ረመዳን እንዴት ይዛችኋል እኔ በጣም ደህና ነኝ አልሐምዱሊላህ በያላችሁበት ቦታ ሰላም ሁኑ አላህ ይጠብቃችሁ መጥፎ ነገር ከናንተ ያርቅላችሁ ጥሩ ነገር ከእናንተ ያቀርብላችሁ። ላችኋለሁኝ ዱዓ ብዙ ረመዳን ነው። ዛሬ መናገር የምፈልገው በመዳም ቤት አዲስ መጥታችሁ ደሞዝ በደንብ እየተከፈላችሁ ስራው አሪፍ ሆኖላችሁ ሳለ ግን መዳም ምግብ አትሰጠኝም ብላችሁ ቢሮ የምትሄዱ እስከ መጥፋት የምትደረሱ እህቶቼ አንድ ነገር ልንገራችሁ፣ መዳሞች ምግብ አንስተው ቢ አይሉሽም። የመጀመሪያው ቀን ሁብዝ ወይም ደግሞ ሙዝ እንደዚህ አይነት ነገር ይሰጧቸዋል። አዲስ እንደገና የመጀመሪያ እንደመጣችሁ ማለት ነው። ከዛ ግን በላሽ ጠጣሽ እነሱ አያገባቸውም። እነሱ በክፋት አስበው ሳይሆን ልምዳቸው አይደለም ገብቷቸዋል። ልምዳቸው አይደለም። እናንተ ከናንተ የሚጠበቀው በተለይ ምግብ የሚሰራ ከሌለ እናንተ ብቻ ከሆናችሁ ሴትዮ ምግብ የምታበስል፣ እናንተ ጽዳት የምታግዟት ከሆናችሁ ሴትዮ ጋዝ ይሄ ምግብ የምሰሩበት ጋዝ ስታበራ ስታጠፋ ምናምን መመልከት መቻል አለባችሁ አሁን ትልቁ እኛ ችግር የሚሆኑብን ጋዝ ነው እንዴት ማብራትና ማጥፋት እንዳለብን አናውቅም አዲስ መጥተን ምክንያቱም እኛ በእንጨት ነው እንግዲህ የለመድነው የክፍለ ሀገር ልጆች የሆናችሁ ማለት ነው እንደኔ እና ጋዝ ስታበራና ስታጠፋ ካወቃችሁ ምንም አይነት የምግብ ችግር አይኖሩባችሁም አረብ ቤት ጠፋ ከተባለ ጠፋ ጠፋ ከተባለ ዱቄት አይጠፋም ይነው ዱቄት እንቁላል አይጠፋም ማለት ነው። እንቁላል ከሌለ እንኳን ቢቸግራችሁ አንድ ወር ነው፣ ዱቄቱን በጨው በጥብጣችሁ ትጋግሩታላችሁ፣ ቂጣውን ማለት ነው። ጋዝ ማብራትና ማጥፋት ከቻላችሁ እንቁላል ካለ እንቁላላችሁ በቲማቲም በሆነ ነገር ሰርታችሁ ድብና አድርጋችሁ ትበላላችሁ። ኢቭን መዳም በሌለችበት እንኳን ለምሳሌ ፊትለፊት፣ ሁልጊዜም ለራሳቸው የሆነ ነገር የተሻለ ነገር ስሰሩ ፊትለፊት ላይ ለአይንም ትጋለጣላችሁ፣ ለአይን ጥሩ አይደለም። ነገር ግን መዳም በተኛችበት አብዛኛው ጠዋት እናንተ ለጽዳ ስትነሱ እነሱ ተኝተዋል አይደል ቀደም ብላችሁ እንደዛ አድርጋችሁ እንቁላላችሁን ሰርታችሁ በልታችሁ ስራ መግባት እነሱ ሲመጡ ደግሞ እናንተ ስራ ላይ ናችሁ ገብቷችኋል ላስ በለሽ አልበለሽ አይመለከታትም እሷ መዳም ማለት ነው እና ብዙ ጊዜ እኛ ብቻ ሰርተን መብላት ብቻ እንፈራለን ማለት ሰርተን ከበላን ምን ምንም አይሉም ምክንያቱም አንቺ ሰው ነሽ፣ ትበያለሽ፣ ትጠጫለሽ፣ ይርብሻል። ሰራተኛ ነሽ የምትሰሪው ስራ ያውቃሉ። ለሰራተኛ አንድ ሰው ለሰራተኛ ሰራተኛም ላልሆነ ሰው ምግብ እንደሚያስፈልገው ያውቃሉ ማለት ነው። ስለዚህ እናንተ አዲስ ሆናችሁ አትጨናነቁ። ይርበኛል፣ ይሄ ቤት ምግብ የለም ምናምን፣ ራሳችሁ ላይ ህይወት አታክብዱት። የጎደለ ነገር ብዙ ጊዜ አትመልከቱ። ከጎደላችሁ ነገር የተሰጣችሁን ነገር እንደሚበልጥ አስቡ ማለት ነው። ብዙ ጊዜ እኛ የተሰጠን ነገር እያለ ያልተሰጠን ነገር እያሰብን ህይወታችን ምስቅልቅል እያወጣን እንኖራለን ማለት ነው። ገብቷችኋል? እራ እኛ ራሳችን ነብሳችን ስቃይ ውስጥ የምንከታት። ለምሳሌ ትልቅም ቤት ገጠማችሁ፣ ትንሽም ቤት ገጠማችሁ፣ እናንተ እንደምትኖሩት ነው ህይወታችሁ የሚከብደውም የሚቀለውም ገብቷችኋል? አሁን አንዳንድ ጊዜ ምድርና ፎቅ ይደርሳችኋል። ምድርና ፎቅ ይደርሳችሁና በከክራ ክብት ትላላችሁ። እናንተ የምትቆጥሩ ምድርና ፎቅ ነው። ነገር ግን ምድርና ፎቁ ራሱ በፕሮግራም የምትሰሩት ከሆነ ወላሂ አይከብድም። እኔ ከትናንሽ ቤት ምድርና ፎቅ መርጣለሁ። ለምን ትናንሽ ቤት ቀኑን ሙሉ ነው እያጸዳችሁት የምትውሉት። ምክንያቱም እዛው ይበላሉ፣ እዛው ይተኛሉ፣ እዛው ቴሌቪዥን ያያሉ፣ እዛው ይረጋገጣሉ። ትላልቅ ቤት ግን የእንግዳ አለ፣ እራሳቸው ሁሌ ቴሌቪዥን የሚያዩበት ሌላ አለ፣ የሚተኙበት ሌላ አለ። የሚተኙበት ጠዋት ከተነሱ ታጸዱታላችሁ፣ አለቀ። ቀኑን ሙሉ አታጸዱትም። ብታጸዱ ሳሎን ነው፣ ሳሎንና ኩሽና ነው ቀን በቀን የምታጸዱት ማለት ነው። እና እንደዚህ ነው እላችኋለሁ። ህይወታችሁ አታክብዱት የኔ ውዶች። አትፍሩ ደግሞ። ፍራት ለአረብ ሀገር ሴት አይሆንም፣ ፍራት አይሆንም። ፈሪ ከሆናችሁ ሁሉም እንደ ተሰቃ ብትበሉ ብትጠጡም፣ እየፈራችሁ ስለምታሳቀቁ ሰውነታችሁ ራሱ እየተበላ እየሳሳ ነው የሚውለው የሚያድረው ማለት ነው። የሰው ልጅ መብላት አይደለም ዋናው ነገር የህሊና እረፍት ነው። የሰው ልጅ እንትን እንዳይጎዳ የሚያደርገው ማለት ነው። የህሊና እረፍት እንዲኖራችሁ ስራችሁን በአግባቡ ስሩ። ቆሻሻ ቦታ ካለ በደንብ አጽዱ። ከዛ በኋላ በየቀኑ አትፈግፍጉት በደ አንዴ በደንብ ጽድታ አድርጉት። ከዛ በኋላ ደግሞ ቀን በቀን ተወሰናል አይደል፣ ብድግ ብድግ እያደረጋችሁ ትሄዳላችሁ እና አታጨናንቁት። ለራሳችሁ ቤቱ ፎቅና ምድር እንደሆነ አትንገሩት ለራሳችሁ። በጣም ብዙ ስራ አለብኝ እኮ እንደዚህ ነው እኮ መቼ ነው ምጨርሰው እኮ ምናምን እያላችሁ ለራሳችሁ አትንገሩት። ምክንያቱም እንደዛ እያደረግን በምንነግረው ሰዓት አእምሯችን ሪከርድ ያደርገዋል። ያ ከባዱ ነገር ማለት ነው። ለአእምሯችን የነገርነው ነገር ከባድ ካደረገው የሚሰራው ደግሞ ከጉልበታችን በላይ አእምሯችን ነው። አእምሮዋችን ላይ ግን በቃ አይቀላል ነው ሰራው ያለው ምናምን ካላችሁ ትሰሩታላችሁ። ሌላ በመቀጠል የምነግራችሁ ነገር ድክም ክምክም የሚላችሁ እህቶች ስፖርት ስሩ። የእጅ አስር ቢያንስ ከተቻላችሁ አስር የእግር አስራ አምስት ምናምን በቃ መለው ሰውነታችሁ ስፖርት አሰሩት፣ እንቅስቃሴ። አሁን እኮ እኛ ምድርና ፎቅ እየሰራን አይደለም ወይ ስፖርት ያስፈልገናል ወይ የሚል አይጠፋም። ኖ ቁጭ ብላችሁ ስፖርት የምትሰሩትና እየተሯሯጣችሁ ስራ የምትሰሩት አንድ አይደለም። ስፖርት ሌላ ነው፣ ስራ ሌላ ነው። በመቀጠል ደግሞ ጠዋት ላይ ትኩስ ነገር ቡና ወይም ሻይ ወይም የወተትም ሻይም ከሆነ ትኩስ ነገር ጠጡ። ቁርስ ከበላችሁ በኋላ ማለት ነው። ቁርስ ደግሞ የማትበሉ የማይበላችሁ እህቶች መጀመሪያ ውሃ ጠጥታችሁ ከዛም ትኩስ ነገር ቆየት ብላችሁ ጠጡ። ለምን ሰውነታችሁ እንደፈለጋችሁ ማዘዝ ትችላላችሁ፣ ፕላስቲክ ነው የሚሆነው። ነገር ግን ውሃ ሳትጠጡ ትኩስ ነገር ሳትጠጡ በባዶ ቀጥታ ስራ የምትገቡ ከሆነ ሰውነታችሁ ድርቅ ነው የሚለው፣ አይምሯችሁ ከባባድ ነገሮችን ሪከርድ ያደርጋል። ከዛ በቃ እናንተ እየተበሳጫችሁ ወይኔ፣ ኡፌ፣ ወይኔ ጉዴ ይሄ ሁሉ ምናምን እያላችሁ ከሆነ ህይወት በእናንተ ላይ በጣም ከባድ ይሆናል። ውዶቼ በጣም ወዳችኋለሁ፣ አከብራችኋለሁ ለነበረን ቆይታ እጅግ